ሰላም ሰላም፣ እንዴት ናችሁ ውድ ያገሬ ልጆች፣ ሰላም ናችሁ ወይ? ሰላማችሁ ይብዛ። እንዴት ናችሁ? እኔ ደህና ነኝ። ዛሬም ከመሸ መጥቻለሁ። ያው የምንወዳቸው የምንጠብቃቸው ሁሌም በጉጉት የምንጠብቃቸው የምንሳሳላቸው ልጆቻችን ሃይሚና ብሩክ ዛሬ አልመጡም። ያው ብቅ ብለው የነበረው በወንድማቸው ልደት በወንድማቸው በሀብቴ ልደት እና በባለቤቱ ልደት እንግዲህ ተከታታይ ነው ልደታቸው፣ የተወለዱበት ቀን ተከታታይ ነው ብለዋል። የእነሱን ልደት መልካም ምኞት ለመግለጥ ብቅ ብለው ነበር። ቀን ላይ ያው እንግዲህ እረፍት ነው፣ ይረፉ፣ የረፍት ቀን ይሁን። ሲመጡ ደስ ይለናል። ተመልክተናቸው፣ አይተናቸው ባላቸው ነገር ላይ ስለምንወዳቸው አስተያየት እንሰጣለን ደስ ያለንን ነገር እናገራለን። ዛሬ ደግሞ ብቅ ያሉት በወንድማቸው እና በያውበታቸው ልደትን ነው መልካም ምኞትን የተመኙት እኛም ሀፒ በርስቴ ብለናል። እንኳን ተወለዳችሁ። ቀሪ ዘመናችሁ ደግሞ የፍቅር፣ የሰላም ተጋብታችሁ ልጆች የምትወልዱበት ዘመን ያርግላችሁ። ጊዜያችሁ ሁሉ በከንቱ አይለቅ። እግዚአብሔር ከእናንተ ጋር ይሁን፣ እድሜና ጤና ይስጣችሁ። በጣም ደስ የሚሉ ቤተሰቦች ናቸው። በተለይ የብሩክ ወንድም ብዙ ጊዜ ሀብቴን የሚባለው የብሩክ ወንድም ያው ብሩክና ሀይሚ ሲጣሉ፣ ባለፈውም ጣልቃ ገብቶ ነገሮችን ሲያስተካክል ነበር። በጣም ነው የሚወዳቸው፣ በጣም ነው የሚሳሳላቸው። በጣም መከታ ማለት ነው፣ በቃ መከታ የሆነ ልጅ ነው። በጣም ወደዋለሁ በነገራችን ላይ ምክንያቱም በእነሱ መሀል ችግር ሲፈጠር ያው ጣልቃ ይገባል፣ ወጥቶ የሚናገራል። ከልቡ ነው የሚወዳቸው፣ ያለባቸውን ችግር እንዲፈቱ ያደርጋል። አንዳንዴ ደግሞ እንደዚህን አይነት ነገሮች ያስፈልጋሉ እና እኔም መልካም ምኞታችንን እኛም መግለጥ አለብን። እንግዲህ መልካም የልደት በዓል እንኳን ተወለዳችሁ፣ አንተም ባለቤትህ መልካም ዘመን ይሆንላችሁ ብለናል። እኛም ያው እነ ሃይሚ ደግሞ ያው ቢመጡልን ደስ ይለን ነበር። እንግዲህ አልተመቻቸውም ይመስለኛል። ምንም ችግር የለውም። ግን የተለያየ ነገሮችም ስመለከት ነበር። ዛሬ ሩታና ብርሽ መጥተው ነበር አለው እነሱንም እኮ ያለው ብዙ ጊዜ ያው አንዳንዴ እነ ሀይሚ ላይ ስለማተኩር ነው ዛሬ ሩታ ብርሽን ፕራንክ አርጋው ነበር። ያደረገችው ፕራንክ ግን በጣም ደስ አላለኝ፣ ምን ቅር ብሎኛል። ምክንያቱም ያው የሰርግ ዝግጅት ላይ ናቸው ያሉት። እንግዲህ እነሱ ሲናገሩት እንደሰማን ከጓደኞቻቸውም ጋር አብረው ሲያወሩ እየተጨነቁን ያሉት። ዝግጅታቸውን ደግሞ በመጀመሪያ ደረጃ ሊያደረጉ የፈለጉት ዱባይ ነው። ወጪው ደግሞ ቀላል አይደለም። በጣም ጎበዞች ናቸው እንደውም ስለሚሰሩ ወጪው ቀላል አደለም እንኳን እዛ ድረስ ሄደው አገር ቤትም በዛ ጊዜ ለመዝናናት የሚወጣው ገንዘብ ራሱ የታወቀ ነው። ሁሉም ነገር ጨምሯል። አደለም ኢትዮጵያ ውስጥ በየሀገሩ ኑሮዎች ጨምረዋል። ከእንደ ድሮ አደለም እና የምትዝናኑበት የምትገዙት እቃዎች ሁሉም ነገር እየጨመረ ነው የሚሄደው እና ያው ፍቅሩን መግለጫ ብርሽም እንግዲህ ዝግጅት እያደረገ ነው፣ ዱባይ ላይ እሷን ሩታን ለማስደሰት በዚህ ሰዓት ደግሞ። በመጨረሻው ሰዓት ይባላል በመጨረሻው ሰዓትና እና ደቂቃ ከኢሳቅ ጋር ተባብራ ፕራንክ አድርገዋለች። እና በጣም ነው ያሳዘነኝ፣ ዛሬ አሳዝኖኛል። ብርሽ አሳዝነኝ፣ በጣም ነው የተሰማው፣ በጣም ነው የተናደደው እኔ እንደው ለአንቺ ብዬ ነው እንጂ እኔ ገንዘብ ተርፎኝ አይደለም፣ አንቺ ከማንም እንዳታንሽብኝ ደስ እንዲልሽ፣ አንቺን ለማስደሰት ነው ይሄን ሁሉ ነገር ያደረኩት። እንዴት እንደው አልሄድም ትኛለሽ በዛ በመጨረሻው ሰዓት? እንደው ችግር ካለባችሁ እንኳ ቀድማችሁ ነው የምትናገሩት። እና እነዛ ያወጣቸው ቃላት በጣም ነው ያሳዘነኝ። እንደውም ይሳቅ ከብዶታል። እሷ ግን ድርቅ ብላ ነበር። መጨረሻ ላይ ነው የተሰማት። እንደዚህ አይነት ነገሮች ጥሩ አይደለም። ያው ፕራንክ ነው ለነገሩ፣ በአንድ ቀን ስለጨረሰችው ደስ ይላል። ግን በጣም ነው እሱ ራሱን ያመመው፣ በጣም ነው የደበረው፣ በጣም ነው የተናደደው። እንደ በመጨረሻ ልታረጋጋው ስትሞክር፣ ሊያረጋጉት ሁለቱም ሲሞክሩ መረጋጋት አልቻለም። ራሴን ሁሉ አመኛል እያለ ነው። እንግዲህ ያው እንግዲህ ሄዳ ማጽናናትና እንደገና ማስደሰት እሱነ የሚያስደስት ነገር ማድረግ አለባት፣ ሀሳቡን መለወጥ አለባት፣ ያው ከገባበት ጭንቀት ምክንያቱም ሰርግ ሲደርስባችሁ የራሳችሁም ሰርግ ቢሆን ወንድ አይደል፣ ኃላፊነቱን ወስዶ ራሱ ያመጣው ሀሳብ ይሆናል እንግዲህ ድዱባ ያከብራለሁ ሲል ያው ጫናው እሱ ላይ ሊሆን ይችላል። እና ብዙ ሀሳብ የሰርጋችሁ ሰሞን ደግሞ ብዙ ሀሳብ፣ ብዙ ግርግር፣ ብዙ ጭንቀት ነው የሚኖረው ያን እዛ ጭንቀት ላይ ጭንቀት ነው ዛሬ የፈጠሩበት ፕራንኩ ላይ። እንግዲህ ያው በአንድ ቀን ስለነገረችው ፕራንክ ነው ብላ ደስ ብሎኛል። ግን እሱ በቃ በጣም ስለደነገጠ ቶሎ መረጋጋት አቅቶታል። እንግዲህ የሰላም ጋብቻ ብቻ ያርግላችሁ፣ ነገሮቻችሁን በአጠቃላይ እግዚአብሔር ያስተካክልላችሁ ማለት ነው የሚችለው ሰው አስቦ ሊደሰት ባወጣው እቅድ ውስጥ። ምክንያቱም ጋብቻም ደግሞ ክቡር ነው፣ እግዚአብሔር የሚወደው ነገር ነው። ከዛ ሁሉ ግርግርና ከዛ ሁሉ ወካታ አልፈው አሁን ደግሞ አብረው ለመኖር ወስነው ያሰቡትን የመጀመሪያ እቅዳቸውን ሊያደርጉ እየተዘጋጁ ነው። እግዚአብሔር ይርዳቸው። ለእነሱም መልካም ጋብቻ፣ መልካም የትዳር ዘመን ይሁንላቸው። ወልደው የሚሰሙበት ቤተሰቦቻቸውንም የሚያስደስቱበት ዘመን ይሁንላቸው ብዬ እላለሁኝ። የተለያየ ነገሮች ላይ ነው ዛሬ እንግዲህ አስተያየት የምሰጠው። ዛሬ ትላንትና ያየሁት ደግሞ ኤፍሬም፣ የአብርሃም ወንድም ኤፍሬም፣ ብዙ ጊዜ እንግዲህ አንተ ከእህት መማር አለብህ። ኤፍሬም ከቅመሟ ሴት ልጅ ክቡር ሊኖርህ ይገባል። ትላንት አሁን በኤደን ላይ ያሳየው ነገር እኔ ደስ አላለኝ። ያው እሷም እንግዲህ በእርግጥ መጀመሪያ ወደ ሶስት ስትመጣ እፈቅርሃለሁ ብለውን የመጣችው ያው እሱ ውስጥ ፍቅር አልነበረም። ያው ጓደኝነት ብለውን የጀመሩት ቢሆንም ጥሩ የጓደኝነት ጊዜ ነበራቸው፣ እንግዲህ ትንሽ ጊዜ ቢሆን ተከባብረው፣ እሱም እየጠራት እሷም እየጠራችው ቪዲዮ ያቀርቡልን ነበረ። አሁን ደግሞ ትናንትና እንደዛ ሂጂ ሲላት፣ ብዙ ጊዜ ደግሞ እንደዚህ አይነት ሂጂ ምናምን የሚጠቀማቸው ቃላቶች ጥሩ አይደለም። ፍሬም መጥፎ ሰው አይደለም፣ ጥሩ ልጅ ነው። ግን ለምን ሴት ላይ የሚያደርገው ነገር ደስ አላለኝ። ትላንት ያደረገው ነገር ደስ አላለኝም። እኔ ልጅቷ እሷም አፍቅራ ትምጣ እንዴትም ትሁን፣ ግን ታሳዝነኛለች ሴትነ ሴት ስለሆንኩኝ ታሳዝነኛለች። እንግዲህ አፍቅራ ነው በቃ። ፍለፊት የሆኑ ሰዎች እኮ አሉ፣ አንዳንዴ ፍለፊት ፍቅራቸውን የሚገልጡ። በዛ ላይ ደግሞ ሚዲያ ላይ የምትሰራ ልጅ ነች፣ ዩቱብ ያላት ልጅ ነች። እንግዲህ አፈቅርሃለሁ ብላ መጣች። በትዕግስት እሱን ወደ ፍቅር ለማምጣት በትዕግስት እየጠበቀችው የነበረች ልጅ ነች። እሱ ደግሞ በጓደኝነት ጥሩ ነገር ነበር የሚያሳያት እና አብረው አንዳንድ ነገሮችን አብረው አሳልፈዋል። ጥሩ ጊዜ ነበር እያሳለፉ ያሉት። በመሀል እንግዲህ በእነሱ መካከል የመጣችው እኔ ብዙም ድሮ ተከታትያቸው ባላውቅም ቤዚ የምትባለው የድሮ አብራ ጓደኛው የሚወዳት እዚህ ላይ ግን እኔ አልገባኝም የልጅቷ ማመጣጠር። ምክንያቱም ስትሄድም ሳትነግረው ድንገት ነው ከአጠገቡ ተለይታ ሄደችለን። ከቆይታ በኋላ እሱ ተስፋ ከቆረጠ በኋላ በአጋጣሚ እንደው ሌላ ነገር ውስጥ ወይ ፍቅር ውስጥ ካልገባ ነው እንጂ ልጅ ፍቅር ውስጥ ገብቶ ገብቶስ ቢሆን ሌላ ሕይወትስ ጀምሮ ቢሆን፣ አንደኛ ደግሞ ከሰው ስትለዩ ተናግራችሁ መለየት ጥሩ ነው። ድንገት ተነስቶ መጥፋት ጥሩ አይመስለኝም። ድንገት ተነስቶ ሰውዬውም ሳያውቅ ወይ ምክንያቱን ሳትናገሩ፣ ምንም ነገር ያኛው አካል ሳያውቅ እንደውም እዛ ሰውዬ ላይ እኮ መጥፎ ነገር ነው አእምሮ ውስጥ የሚፈጥረው፣ ሴትንም ላለማመን። ምንድን ይበደልኳት ምንድን ያደረግኳት ምንድን ነው ጥፋቱ እያል ጭንቀት ነው የሚፈጥርበት። እንደው ድንገት ተነስታ እንደሄደች ነው እንግዲህ ያየሁት ነገሩን። አሁን ደግሞ በራሷ ጊዜ ተመልሳ መጣች። አሁን ስትመለስ ደግሞ የጠየቃት ምንድነው፣ የሄድሽበትን ምክንያት ንገሪ፣ ምክንያቱን አስረድተሽኝ ሳምንበት፣ ያው ተመልሰንም ልንሆን እንችላለን፣ ለማንኛውም ግን ምክንያቱን ማወቅ አለብኝ ብሏታል። እሷ ግን ምክንያቱን መናገር አልፈለገችም። እንግዲህ ተረጋግታ ለመናገር ይሁን ምክንያቷን የፈለገችው አልገባኝም። ግን ምክንያቷን ያው አልተና አልነገረችው መምጣቷ ቢገርመውም ደስ ቢለውም ግን ምክንያቷን አልነገረችውም። ምክንያቷን ሳትናገር ደግሞ ለእሷ ጊዜ መስጠት እንደማይፈልግ ተናግሯል። እኔ በዚህ የምትባለው ልጅ ያው ሚዲያ ላይም ባይሆን ከሚዲያ ውጭ ቀጥረው የሄደችበትን የጠፋችበት የራሷ የሆነ የግል ምክንያት ይኖራታል። ተመልሳ ስትመጣ ምክንያት ይኖራታል። ብታስረዳው ብትነግረው ረጋ ብላ ብታስረዳው በጣም ደስ ይለኛል። ያም እንዳለ ሆኖ ግን ኤፍሬም ኤደል ላይ ያሳየው አክት አልተመቸኝም፣ ደስ አላለኝም። ሴት እህት አለህ፣ ሴቶች እህቶች አሉ ሳትፈልግ ስትቀርም ልጅቷ ወደ ፍቅር መምጣቷን ስታውቅ፣ አንዳንድ ወንዶች እንደዚህ አላችሁ በብዛት አሁን ምንድነው እንዳልክም ስለሄዱ እንደዚህ ሲል ብዙ ጊዜ ስመሉ። ሴቷ ወደ ፍቅር መምጣቷን ስታውቁ፣ ሚዲያ ላይ የግዴታ እየወጣችሁ ሁሉን ነገር መናገር የለባችሁም። ለምንድነው የማታስረዱት? ከሚዲያ ጀርባ መነጋገር ትችላላችሁ። በቃ እኔ በጓደኝነት የቀረብኩሽ በፍቅር አይደለም፣ የተቀራረብ ነው እኔ ውስጥ ያለኝ ለአንቺ ጥሩ ጓደኝነት ነው ያለኝ ብሎ መናገር፣ በቃ ግልጹን። ከሚዲያ ጀርባ ብዙ መነጋገር የምትችሉት ነገር አለ። ምንድነው እኛ አልፈንበታል። ጓደኝነትን እኮ ወንዶች ጓደኞች ነበሩኝ እኔ ለምሳሌ፣ ሴቶችም ጓደኞች አለኝ። በጋራ እንዲበብረት ሆንን የግሩፕ ጓደኞች ነበሩ። አልፈንበታል። ይህን ዘመን ፍቅር የሚዘን እና ፍቅር የማይዘን ጋር እናውቃለን። ወንዱ ቢቀየርም እናስረዳለን። በቃ ሴቷም የምትቀየር ከሆነ ማስረዳት እኮ ነው ከመጎዳት ዝም ብሎ በዛው ሂደት እየሄዱ ልጅቷ ወደ ፍቅር ወደ ተለያየ ነገር ከሚሄደዋ በፊት ነገሩን ማሳጠር ጥሩ ይመስለኛል ኤደንን እየጎዳት ያለው ይመስለኝ ከዛሬ ነገ ይቀየራል ይለወጣል እያለች እሷ የምታሳየው የፍቅር እህትነትም ቢሆን የፍቅርም አቀራረብ ነው ስትቀርበው የምናየውና በጣም ቆንጆ ልጅ ነሽ አንቺ። በራስሽ ተማመኝ፣ እግዚአብሔር የራስሽን ሰው ይሰጥሻል ብዬ ነው ማስበው። ምክንያቱም ምንም የሚያንስሽ ነገር የለም፣ አንቺ ለፍቅር ከፈልኩ ዋጋት ያለሽ። ከዛ ወገን ደግሞ ፍቅር ከሌለ በግዴታ ተፋቅራችሁ ኑሩ ማለት አይቻልም። ፍቅር ከሁለቱም ወገን ሲሆን ደስ ይላል፣ ከአንደኛው ወገን ብቻ ሲሆን ደግሞ እሷ ነች አሁን እየተጎዳች የምትሄደው፣ የበለጠ ነው የምትጎዳው። ነገሮችን በንግግር ቢፈቱና ቢያስተካክሉት እሷም የራሷን ሕይወት ብትቀጥል እሱ የሚፈልገውን ውስጡ ያለውን በውስጡ የተቀመጠውን የራሱን ሕይወት ቢቀጥል ደስ ይለኛል። በችኮላ በችኮላ እንዲህ አይነት አስተያየቶች ነው ምሰጠው። ሄልዬንም ሄልዬ አርባ ምንጭንም መወዳትን ዛሬ አይቻታለሁኝ። ጓደኞቿ ከትላንት ጀምሮ እየበጠበጡ ነበር። በቃ ስለ ሄሉ የሆነ ነገር ብለሻል፣ የሆነ ነገር አድርገሻል። ሄሉ በጣም ነው ማምናት፣ በጣም ነው መወዳት፣ በጣም ነው ማምናት ከናቲ ጋር ከፍቅረኛዋ ጋር እንኳን ተጣላች። እማትጣላ እንኳን አልናቀምኛ ያው ወደ ውጭ እንዴት የሄደበትን መንገድ በዝርዝር በኢንተርቪው አስረድታለች። ሁለት ኢንተርቪው አድርጋ ከእንዳልክ ጋርና ካላዘርጋ እኔ በጣም ስለምወዳ ትከታተላት ተናግራለች። እንዴት እንደሆነ እንዴት እንደተለያዩ በቃ ምናበት ተነጋግረውን የሄዱ ግን ከሄዱ በኋላ እንግዲህ የራሳቸው እቅድና ዓላማ ይኖራቸዋል። ያ ነገር ደግሞ አልተሳካም። ግን እኔ ስለ ናቲ እያነሳች ክፉ ነገር ስትናገር ሰምቻ አላውቅም። እንዲህ በደፈናው ብዙ ነገር በደፈናው ነው የተናገረችው እንጂ የሐሜት ሰውም አይደለችም። ተናግራ ሰው የምታስገ እንዲሁ አይታችሁ በአካል ባናቃትም እንዲሁ አይታችሁ ታውቋታላችሁ። አሁን ስለ ናቲ አንዳንድ ሰዎች ፍቅረኛቸው ካስቀየማቸው አንድ ነገር ከሆኑ ሚዲያ ላይ ወጥተው ብዙ ጊዜ ሲናገሩን እንሰማለን። እሷ ግን እንደዛ ነው ያነሰው አይደለችም። ስለ ናቲም ክፉ ነገር ስትናገር አልሰማሁም። ከእንዳልክ ጋር ስላ አቋርጠናል፣ ከአሁን በኋላ እኔ እናሱ አብረን አንሰራም ነው እንጂ አለችው። ዝርዝር ሁኔታ ውስጥ ገብታ የተናገረችው ነገር የለም። ስለዚህ እኛ ናምተሽናል ከበስተጀርባ የተለየ ጸባ ያለሽ ምናምን እያሉ ጓደኞቿ ሲመጡ ትላንት እኔ ያላመንኳቸው የሆነ ብራንክ እየሰሩ ነው ወይም ደግሞ የሆነ ሊያስተምሩን የፈለጉት ነገር አለ፣ ስለሌላ ጉዳይ ሊያስረዱን እየፈለጉት እኛ ያልገባት በውስጣቸው ነገር አለ ብዬ ነበር የጠበኳቸው። ዛሬ ግን ፕራንክ ነው ብለው በመናገራቸው ደስ ብሎኛል። አስጨንቀዋታል። ዛሬ እንደውም እናትየውን በጣም ነው የምወዳቸው፣ ሄሉን እናት እሳቸውንም አስጨንቀዋል። ሄሉዬንም አስጨንቀውብናል። ግን ነገሩ ፕራንክ ነው ብለው ዛሬ ዘግተውታል። ለዛም ደስ ብሎኛል። ሄሉ ይህ እንግዲህ እንደዚህ ቢያሰራት ጓደኞቿ በተለያየ አቅጣጫ ጥሩ ነው። ምንም ችግር የለም። ጎበዝ ልጅ ነች፣ በጣም ጠንካራ ልጅ ነች፣ በራሷ የምትተማመን ኮንፊደንስ ያላት ልጅ ነች። አሁንም ጉዞ ወደፊት ነው እንግዲህ የምታደርገው። እኛም ከጎኗ እንሆናለን። ልክ እንደነ ሀይሚና እንደነ ብሩክ አብረናቸው እየደገፍናቸው እየወደድናቸው እንዳለን ከሄሉን ጋር እንሆናለን ብላለሁኝ። እስቲ በቃ ለዛሬ የተለያየ ሀሳቦችን እንዲህ ልስጥ ብዬ ነው። እንደዚህ ደስ ይለኛል። አንድ የተለያየ ሀሳቦችን በተለያየ ሰዎች ላይ ለመስጠት ነው ዛሬ የፈለግኩት። ሁላችሁንም በጣም አመሰግናለሁ። የምታዳምጡኝ ስለምትሰጡኝ አስተያየት ሁሉ አመሰግናችኋለሁ። ተባረኩልኝ። ሰላሙ ነው።